አኔ ማርያምን ካልኩ ግን እኔ ሳስበው ማለት ነው የምር የምር ማ ባረፍ ንጃ አላቅም ግን፣ እሳ አንቺን ለመደበሪያ ያሹ የያዘሽ እኔን አፍቅሮኝ ነው ያለች ልጅታ። ለአንቺ ቅምጥ ሊያደረግሽ ነው። ቅምጥ ሊያደረግሽ ማሬ

አትላኪላት በቃ አታስፈልግም። እቺ ጓደኛሽ ከሆነች ለምንድን ነው አንቺን ሰድባ ቪዲዮ ሰርታለች? እሱ ለምን አልቆረቆራትም? ሌላም ሰው ሰድባለች። እኔንም ቪዲዮ ሰድባ እናንትን፣ አለ ማቲን፣ ዋንላይን ኢንተርቴንመንት ቪዲዮ ሰርታብን ሰድባለች። ሚካኤል በጨለማ ይዤሻለሁ። ትናንትና ነው የተላላኩት የመጨረሻ ሚሴጅ ቀኑ ስንት ነው?

በንቅሳቷን ያወኳት በንቅሳቷን ያወቅኳት፣ ዞን ብላ ፈስ ያለበት ዝላ፣ አይችልም። እስቲ ዝም በል ወደዛ ራቅበን። አንቺን ግን ቆይ ላግኝሽ። ንቅሳቱን አውቀዋለሁ የዚችን ንቅሳት

ዋረዳቸ አላትነክኳነ ዜ ጠላዎች ለምን መጥላት ብተሽ ለምን ከቤቴ ቡለኩ እንዳላረግሽ ሰላሳ ስለሆንሽ ነው፣ ጠላሁሽ እንድትይኝ። ቡለኩ እንዳላረግሽ ጠላሁሽ እንዳትይኝ። እኔ ለምን አታወሪኝም? ብቻ ነው ያነበብኩት፣ ሌላ አላነበብኩት። ቀኑ ምናምን አላየሁትም። ቀኑ አላየሁትም። ማርያምን፣ ቀኑ አላየሁትም። ሚካኤልን፣ አላየሁትም። ግን ለምን ጠፋሽ ብሏታል።